በቀጣይ ወራት ነጻ የፍትህ አገልግሎት የሚፈልጉ ዜጎችን ተደራሽ ለማድረግ በትኩረት እንደሚሰራ በአማራ ክልል ፍትህ ቢሮ የደሴ ቋሚ ምድብ ማስተባበሪያ ጽህፈት ቤት ገለጸ። ጽህፈት ቤቱ የግማሽ ዓመት የሥራ አፈጻጸሙና የቀጣይ ትኩረት አቅጣጫዎች ላይ ውይይት አካሂደዋል። መስዑድ ጀማል የአማራ ክልል ፍትህ ቢሮ የደሴ ቋሚ ምድብ ማስተባበሪያ ጽሕፈት ቤት የግማሽ ዓመት የስራ አፈጻጸሙን ገምግሟል። አሚኮ ያነጋግራቸው የአማራ ክልል ፍትህ ቢሮ የደሴ ቋሚ ምድብ ማስተባበሪያ ሠራተኞች በግማሽ ዓመቱ የነፃ የሕግ ድጋፍ መስጠት እንዲሁም የማስፈጽም አቅምን በማሳደግ ከፍርድ ቤቶች ጋር ተቀናጅቶ መልካም ስራዎች መሰራታቸውን ጠቅሰዋል። በስድስት ወር እንግዲህ በርከት ያሉ ስራዎች ሰርተናል። በሙስና ጉዳዮች በርካታ ወንጀለኞችን ምርመራ በማጣራት ከፌዴራልም በክልል ጉዳዮች ያሉትን ስራዎች ይዘን እየሰራን ያለ ነው። አዲስ የሚቀርቡ የወንጀል ክሶች አሉ። የክሶች ጥራቶቻችን የማስቀጣት የማስፈጸም አቅማችንን በጥራት በሪፎርሙ መሰረት ባለው የሰው ኃይል አማካኝነት እንዲፈጸሙ ከማድረግ አኳያ ከፖሊሶች፣ ከፍርድ ቤቶች ጋራ በመቀናጀት ሪፎርም መሰረት በማድረግ ስራዎች እየተሰሩ ነው። ያሉ ብዙ ጉዳዮችን አይቷል። ከነዚህ ጉዳዮች ካያቸው በመንግስት ጉዳይ ተከራካሪ በመሆንና ከክልል እስከ ፌዴራል ድረስ ባለው ከዚህ አማራ ክልል ጠቅላይ ፍርድ ቤት በይግባኝ ሰሚ በሰበር አመልካችነት በሰበር መልስ ሰጪነትና በሰበር ተጠሪነት እንዲሁም በፌዴራል ጠቅላይ ፍርድ ቤት ሰበር ችሎትና በይግባኝ ሰሚ ችሎቱ የምናቀርባቸው ጉዳዮች አሉ። እነሱን ሁሉ በስድስት ወሩ አሟጠን የተቻለውን ያህል አስተባብረን ሰራተኞችን እየሰራንበት ሁኔታ ነው ያለው። በባለሙያዎችና የሰራተኞችን የአመለካከት፣ የክህሎት፣ የስነ ምግባር ሰዎችን ጋይድ የሚያደርግልንና የሚያስተካክልን ሸፕ ሸብ የሚያደርግልን የመንግስት የስራ አቅጣጫን በአግባቡ እንድንፈጽም እንድንመራ የሚያደርግልን ቁልፍ ተግባር በመሆኑ በዚህ አግባብ እየተሰራ ነው ያለው። በክልሉ ፍትሕ ቢሮ የደሴ ቋሚ ምድብ ማስተባበሪያ ጽህፈት ቤት ኃላፊ ድልባን ተደባሹ ባለፉት ወራት የመንግስትና የሕዝብ ሀብቶችን ለማስመለስ ሰፊ ስራዎች ተሰርተዋል ብለዋል። በግምገማችን በውጤታችን ደረጃ ኦልሞስት ከወንጀል ፍትህ አስተዳደር አኳያ በተለይ ደሴ ከተማ ወደ 43 ሺ የሚጠጋ ካሬ ሜትር ከምዝበራ ማዳን የቻልንበት አትሊስ ብልሹ አሰራር እንዲታረም ያደረግንበት አንዱ ውጤታችን ነው። ድክመቱ ማስፋት አለመቻላችን ነው የክልሉ ባለው የተፈጠረ ጸጥታ ችግር ይህን ውጤት ወደ ወልዲያ፣ ወደ ኬሚሴ እና ወደ ሰቆጣ ማስፋት አለመቻላችን፣ እሱን በሪፖርቱ አንድ አካል አድርገናል። ከፍትህ ቢሮ ፍትህ አስተዳደር አኳያ ከዚህ ከነጻ ህግ ድጋፍ አኳያ አቅመ ደካማ የሆኑ ህጻናቶች፣ የወንጀል ሰለባ የሆኑ አካል ጉዳተኞችን እሱን በተመለከተ ቶታሊ አልሰራንም። በዚህ ሶር ውስጥ ስራውን ውጤታማ አላረግንም፣ ተደራሽም አልሆንም የሚል ገምግመናል። እሱንም እንደ ጥረት ወስደን ስራዎች ላይ መስራት እንዳለብን ነው ወሰን ነው። በቀሪ ወራትም የህዝብና የመንግስት ሀብትን ከመጠበቅ አኳያ የነበሩ ጥንካሬዎች ተጠናክረው እንደሚቀጥሉም ተገልጿል።